ሰላም እንዴት ናችሁ ውዶች? ይሄን ስልክ ከጠፋህ ስንት ወር ሆነክ? ስልክ አልባ ከሆንክ የምሪን ስልክ ከጠፋ የምር አንጀት የሚበላ ስልክ ከጠፋ ስንት ጊዜ ሆነ? የምር በጣም ስለሳዘኝከ ነው። አንዳንዴ ማንችስተር ምናምን ሲቲ ሊቪ ምናምን እያላቸው ስታጫፍሩ ስልካችን የምትበሉ ሰዎች በጣም የምታሳኝና እንደ ሐሳቢ ያው እንዳንተ አይነቶች አይጠፉም ስልካቸውን እያስረከቡ ገቡ ብዬ ነው። ይሄን ቪዲዮ ለመቅረጽ የተገደድኩት ያጋጥማል። የሚያሳዝነው ስልኩ ገና አዲስ ሁለት ወር እንኳን ያለው ነው ስልክ። የሚያሳዝነው እና እስኪ ምን እንደተሰማ ና እዘርቤ ምን እንደተሰማ እስኪ ስልክ በመጥፋቱ በጣም አዝኛለሁ።

ሲዘል አይደለም ጠፋ ነው እንጂ። ጎሎ የገባ መስሎኝ ስዘል፣ አበቃ ስዘል ሲቀመጥ የለም ማለት ስትዘል ተፈናጥሮ ነውስ ብዬ ለካ አንዱን ልሶኝ ነው እንጂ። አንተ የስ ብለ ወደ ላይ ስትዘል፣ እሱ ቀስ ብሎ እንዲቻወጣል እ ከኋላ የተቀመጡ ሰዎች አታውቃቸውም ነበር? እንዴት ነው የማውቃቸው? የታውቃቸው እንዴት አታውቃቸውም? ሰፈር አይደል የምታየው? ተመልካችሁ ተመልካችሁ፣ የት ነበረ? ላ አካባቢ ለማንኛውም ወደዚህ ገብተናል። እስኪ ከፈጠሪ ጋ ኢንሻላህ ብለናል። እንቀይራታለን እኔ በበኩሌ የማንቸስተር ድጋፊ ነበርኩኝ። ኤክስ ማንቸስተር እኔ እኮ የአርሴናል መሰለኝ። እኔ እንደውም በጣም የተናደድኩት በቃ የአርሴናል ሁሌ የማያሸነፈ ቡድን ነው። ዋንጫ ይባላል። ይሄ ሰውዬ ምን ሆኖ ነው እንደው እሱን ደግፎ ነው እንደ ስልኩማንስተር የሀያ ምናምን ሺ ብር ስልክ አየር ላይ ያስረከበው ብዬ በጣም አዝኝ ነበረ። ነገሩ የታደለ አይፎንም ያስረክቧል እሱ ያጋጠማል። ኖርማል ነው። ግን እንደ ሀሳብ ያው ባታዩስ አድባችሁ ሀሳባችሁ ሀሳባችሁን ስ ስራችሁን ሰርታችሁ ወደ ቤታችሁ መታችሁ ከልጆቻችሁ ጋር ብታመሹ ጊዜያችሁን አሁን አራት ሰዓት አምስት ሰዓት ኳስ እየታየ ተጨማሪ ደግሞ አሁን ደግሞ እሱን አይደለም ያው አለች አንዳንዴ እኮ አለች እሱ ማየት ምናምን ሬዲዮ ቀጥታ ከመሴ ጋር መሴ ሪዞርት ያው አንጀቴን ስለበሉኝ ነው። እንደዚህ ነው። አንጀቴን ስለበላኝ ሳይሆን እንደው ዝም ብዬሽ ላውራው ነው እንጂ ከበላሁሽማ ያው ባባ ብለሽ እኔ እኔ እኔ እኔ እኔ እኔ ወንድሞቼ ይሁንልኝ። የዚህ ቪዲዮ መታሰቢያ ኮምስታር ቻ